ይህ የአምሳሉ ቡድን አንደኛ የመጀመሪያ ዓላማው የአፋድ የውጭ ድጋፍ ሰጪ ኮሚቴ መሆን እና ፋይናንሱን በመቆጣጠር ፋኖችን በሚፈልግበት መንገድ መሬት ላይ ያሉ አመራሮችን ወደዚህ ወደዛ የማለት ፍላጎት ያለው ኦዲት የማይደረግ የፋይናንስ ማሰባሰብ ማድረግ ምናምን ነው የሚፈልግ። እናም አደረጃጀት ይፈጥርና ለአፋድ መሪዎች እውቅና ስጡን፣ እኛን ተቀበሉን፣ እኛ እኛ በምንፈልገው መንገድ ባዋቀር ነው ተቀበሉን ይላል። አይ ያ አይሆንም ከተባለ ደግሞ ሶስተኛ ቡድን መስርቶ ከአፋሃድም ከአፋሃባሃም በገንዘብ በተለያየ መንገድ ሴራ በመስራት ፋኖችን በማስወጣት ፋኖችን በማስወጣት ሶስተኛ ቡድን መመስረት ማለት ነው። እናም ሶ መሬት ላይ ሲጠየቁ ይኸውልህ በነገራችን ላይ እኔ አሁንም ተጨባጭ የሆነ መረጃ ማስረጃ ይዤ ነው የማወራው። ዝም ብዬ በእንቶፈንቶ ጀስት ከሆነ የፖለቲካ ሳይድ ከማያዝ ምናምን አይደል የአምሳ ነው የሚመራው አንጃ ቡድን መሬት ላይ በሀብታሙ አያሌው አሸማጋይነት ከአፋድ አመራሮች ጋር ተገናኝቶ ነበር በቅርብ ማለት ነው። የእነ አምሳሉ ቡድን ይፋ ከመውጣቱ ከቀናት በፊት እናም በፊት እናም የአፋድ አመራሮች እነ እስክንድር ነጋ ተመለሱና አሁን ካሉት ጋር አብራችሁ ስሩ፣ ሪፎርም ይደረግ እና አካታች በሆነ መንገድ አብራችሁ ስሩ ብለው ነው እንደ ድርጅት መልስ የሰጧቸው። ሀብታሙ አያሌው ምንድን ነው ያለው? አብሮ ኦልሬዲ እንትን ስለሚል ለስድስት ወር ለእነ አምሳሉ ስጧቸው፣ እነዚያኞቹን አባሩና ያለው። የአፋድ መሪዎች ደግሞ ማንንም አናባርርም፣ እናንተንም አናባርርም፣ እነዛኞችም አናባርርም፣ በጋራ አብራችሁ ስሩ አሉ። ከዛ በኋላ በሁለተኛው ወይም በሶስተኛው ቀን በሳምንት ውስጥ ወጣው። ይህንን አንጃው ቡድን ምንድነው አንድነት ለአማራ ሄሉ ትግል አንድነት የሚል ጋንጃ በልባንጃር ስም የሆነ ያለው ድርጅት መሰረቱ። ያ ድርጅት ደግሞ የአመራሮቹ ዶክተር አምሳሉም አይ ቲንክ ሾላ ይመስለኛል እና አንደኛው ደግሞ ስሙ ጠፋብኝ። ሶስቶቹ መጠው እንትን አሉ እና በሀሰት እነ እስክንድር ኖ ይሄ አካሄዳቸው አይጠቅማቸውም ተመለሱ ነው ያሏቸው። ግን እዛ ጋር እስክንድርም ያውቃል ላይክ እንደፈቀደላቸው ሆኖ ብላክሜል ሊያደርጉ መቼም ወጡ ምን ነገር አይችልም ብሎ እንደሚያቅ ግን የሚሰሩት ገንዘብ በማሰባሰብ አላማቸውን ሲናገሩ ላይ ካለ አይደለም የአድቮካሲ ዲፕሎማሲ እና የፋይናንስ ማሰባሰብ ስራ እንሰራለን። ያንን ደግሞ ለአፋድም ለአፋ ባህም ነው እንትን የምንለው በቃ ሁሉ ፋኖ ነው ነ የምናግዘው ጸረ ቲፒኤልኤፍና ለፖለቲካ ኮሬክትነስ ነው። ጸረ ቲፒኤልኤፍና ጸረ ብልጽግና ትግል የሚያደርጉ ማንኛውንም ፋኖ ሰፖርት እና ያደርጉ ማንኛውንም ፋኖ ሰፖርት እናደርጋለን የሚል ነው እንትን የመጡት እና እዛ ጋር ደግሞ እነሱ ይህን ለማድረግ የሚንቀሳቀሱት ማህበራዊ መሰረት አድርገው ለመሄድ ያሰቡት ማን ነው? የእስክንድርን ደጋፊ ነው። ከባልደራስ ጀምሮ በግንባሩ በኋላ ህዝባዊ ሰራዊት አፋድ እያለ የመጣው የአፋድን ህዝባዊ መሰረት የከተማ ቻፕተሮችን፣ ግብረ ኃይሎችን ምናምን በውጭ ያለውን ደጋፊ ተጠቅሞ የአፋድን ደጋፊ ተጠቅሞ አፋድን ለመታገል ነው የሚያስቡ ከአፋድ ደጋፊ ውጭ፣ ከእስክንድር ደጋፊ ገንዘብ ተቀብለው የእስክንድርን እጅ ለመጠምዘዝ ነው የሚታገሉት። የዚህ ግብረ አበር ነው ሀብታሙ አያሌው እና አሁን ላይ ይህ አላማን ያላቸው 360 ላይ ቅድም እንደነገርኳቸው ሀብታሙ አያሌው አንድ ነጥብ ምናምን ሚሊየን ከሚሊየን በላይ ሰብስክራይበር ያለው ከህንዳው እየተገዛ የማይዘጋ አካውንት ተብሎ የመጣ በዛ ላይ ሱፐር ስቲከር ምናምን ለብቻው ይሸቅላል። በምስጋና ፕሮግራሙ ላይም ካባም አልብሶ ገንዘብም ሰብስበውለታል። ኦኬ። ከቀናት በፊት ኦልሞስት ሳምንት ሊሆነው ነው መሰለኝ፣ አንድ ፕሮግራም ጀሪና ጌጥ ያለው ሰሩ፣ ስለነ አምሳሉ አንጃ ቡድን። ያ ቡድን መሬት ላይ በሸዋም፣ በጎንደርም፣ በጎጃም፣ በወሎ በአራቱም አቅጣጫ ሰራዊት ለማሰባሰብ አንጃ ለመፍጠር መሬት ላይ እየተንቀሳቀሰ ነው፣ መረጃ ደርሶናል። እነከሌ እነከሌን አናግሯል። ይሄ ቡድን ደግሞ እየተናገረ ያለው እስክንድር ነጋ ከዚህ በኋላ ገንዘብ የለውም፣ እስክንድር ምንም ሊያደርግላቸው አይችልም፣ ስለዚህ ያለው አማራጭ ከኛ ጎን መሰለፍ ነው የሚል ነው። በሌላ ሳይድ ደግሞ እስክንድርን በዚህ በዚህ መንገድ ጫና ይደረግበታል ብለው ተናገሩ። ኦኬ፣ የዛን ቀን ጄሪና ጌጥ ያለው ቪዲዮ ስላለ ነው ሄዳችሁ ማየት ትችላላችሁ። ሜን አጀንዳቸው ስለ ናምሳሉ አንጃ ቡድን ነው። ይህ አንጃ ቡድን እና ቃለን መጀመሪያ ላይ ተገፍቷል። ግን ቢሆንም ማድረግ ያለበት የውስጥ ትግል እንጂ አንጃ ፈጥሮ ኦረዲ አፋባህና ፋድ በማለት የሚዋጋን ሰራዊት ሌላ አንጃ ፈጥሮ እርስ በርስ ማዋጋት የለበትም። ወደ ቀልባቸው መመለስ አለባቸው። ምክራዊ የሆነ ትችት ነው ያደረጉ። ከዛ ጋር ተያይዞም ደግሞ የሀብታሙ ግሪሳ እዚ ጋር ማስረጃ አለ። ነጀሪን ይሳደቡ ያስፈራሩ ነበር። በተለይ አንድ ቲጂ የምትባል በሲያት የምትኖራለች በጣም ተሳዳቢ ማሙሽ ቤት ያንን ምንትን ብላ ይህ አያዋጣም ምናምን ብላ ጀሪ ተናገረች። ሀብታሙ አያሌው ምን አደረገ? ዋናው የፕሮግራሙ ዓላማ የሆኑን የእነ አምሳኑ ቡድን የሚሰሩትን የአንጃ አካሄድ ጸረ የአማራ ህሉና ትግልን ፕሮግራም ዳይቨርት አድርጎ እስክንድር ነጋ ታፍኗል ምናምን እንዳሉ የፕሮግራሙ ዓላማ ያን እንደሆነ እና እስክንድርን ደውሎ እንዳወራው እስክንድር ጋር ሲያወሩ ደግሞ ይሄ አሉባልታ ነው ምናምን ብሎ ተሳሳቀን ምናምን ብሎ ጀሪና ግጥ እየሰሩትን ፕሮግራም ላይክ አሉባልታ እንደሚያወሩና እንደተሳለቁባቸው እንትናለ። ኦኬ፣ ዳይቨርት አድርጉ። ምክንያቱም ስለ ናምሳሉ የተናገሩት ተጨባጭ የሆነ ማስረጃ ነው፣ በመረጃ በማስረጃ ያኛው ከእስክንድር ጋር ተያይዞ የሚደረገውን አንዳንድ ነገር የተናገሩት ትክክለኛል። ግን እሱ ዳይቨርት አድርጎ ለማቀሳሰብ እንደ ጌጥ ውሸታምና አሉባልተኛ እንደሆኑ ለማድረግ ነበር። ያን ቀን ያን ፕሮግራም ሲሰሩ አቆራረጠባቸው። በረምብልም፣ በትዊተርም፣ ሳተላይት ላይም አቆራረጠባቸው። በበነጋታው ሀብታሙ አያሌው የሰራባቸውን ካራክተር አሳሲኔሽን ያንን ሊያብራሩ ርዕስ መርጠው ፕሮግራም እየሰሩ ባሉበት ቀን ከላይቭ ከረምብልም ከትዊተርም ከሳተላይትም አወረዳቸው። ፕሮግራም እየሰሩ ባሉ በሰዓት በሰዓቱ እንደዛ ሲያቋርጥ እነሱ አማራጭ የላቸውም። ቲክ ታታጋ መጠው የተፈጠረውን ነገር ምናምን ተናገሩ። ኦኬ። ከዛ በኋላ ደግሞ በበነጋተው መጠው በደንብ እየተካሄደ ያለውን ነገር አብራሩ። ከትላንትና ትላንትና በኛ ከትላንትና ወዲያ ወደ ቢሮ ሲሄዱ ሀብታሙ አያሌው ሆዬ የቢሮውን ቁልፍ ቀይሮታል። ስቱዲዮ የስቱዲዮውን ቁልፍ ማለት ነው። ስቱዲዮ ሌሎችም አባላቶች እነ ጀሪም እነ ልዩ ምናም እነ ብሩክም ቁልፍ ነበራቸው በጋራ የሚጠቀሙበት። ሀብታሙ በሌሊት ሂዶ የስቱዲዮውን ቁልፍ ቀይሮ ለብቻው ቁልፍ ይዟል። እነሱ ሲሄዱ ቁልፋቸው አይሰራም። ትናንትና ላይብ ላይ ፕሮግራም ባለበት ሰዓት ነው ሄዱት። እንደውም ትናንትና እያሳየዋቸው ነበር። እነሱ ልክ ሲሄዱ እኔም መረጃው ነበረኝና ላይብ እየተከታተልኩት ነበረ። እንዲሁም ስለ ቲፒኤልኤፍ ምናምን እያወራ ነበረ። በመሀል ነው አቋርጦት እየተሰናበተው እና ጠዋት ላይ ማለትም በአሜሪካ ከዛ ክፈት ሲባል አልከፍትም። ክፈት፣ አልከፍትም። ከጠዋት አንስቶ ማታ ድረስ

እዚህ ላይቭ ላይ ጥሪ እያቀረቡ ነበር፣ አሰማችኋል። በነገራችን ላይ ማስረጃውም ስላለ ድረሱለት፣ ሀብታሙ ተከቧል፣ እንደዚህ ምናምን እያሉ እንትን አሉ። ማንም ሊሄድ አልቻለም። ፖሊስ መጣ፣ ያው በቪዲዮ አይ ቲንክ ፖስት አድርገዋል። ቅድም የአንድ ሰው የሆነ ሰው የፖሰተው እንትን አለ እዛ ጋ ፖሊስ መጦ በግዴታ ተከፈተ። ከተከፈተ በኋላ ሻንጣው ተበርብሮ፣ በነገራችን ላይ እቃ ይዞ እንዳይሄድ ሻንጣው ተበርብሮ በሚያሳዝን ሁኔታ ምንድን ነው የሚባለው? አህያ ካልጋ ሲሏት ከአመድ እንደሚባለው በክብር በር ክፈት እየተባለ እምቢ ብሎ፣ በክብር ይፈታ ጉዳዩ እየተባለ እምቢ ብሎ ልክ በእንደዚህ ያለ መንገድ የወጣ ቪዲዮ ስላለ የእናሳይቻችሁ እናንተ ተዋራላችሁ ይቅርታ ጋር

ጉዳዩ ፍርድ ቤት ነው ያለው። ሀብታሙ አያሌው ከሲኢኦ ነት ወርዶ ወርዷል። በነገራችን ላይ በሕግ ቦርዱም ቃለ ጉባኤ ተደርጎ ተቀይሯል። ከሁሉ ነገር እንትን ብሏል። እንግዲህ መጨረሻውን የሕግ ጉዳይ ስለሆነ እኔ እንትናልም በእንደዚህ ያለ መንገድ ሻንጣው ምታይዞ እንዳይወጣ እስቲዶ ሻንጣው ተፈትሾ ምናምን

እበግ እዚ ጋ ሴሬሞኒውን እንዲያበላሽ አንፈልግም። በፈለገው መንገድ የፈለገ ሰው ይተርጉመ የእኛ እኛም ስለዚህ ስፍራውን ካልያዘ አይገይሄ ይገለትም በአረንጓዴ፣ ቢጫ፣ ቀይ ይሄ የሚገለጠው ሀብታሙ እዚህ ሲቀመጥ ነው። ከዛ በአሜሪካን ሀገር ሀምሳ ዓመት የኖረው ቀደም ብሎ በኢሳት ከዛም ኢትዮስ ስልሳን በመደገፍም የቦርድም አመራር በመሆን ያገለገለን በኢትዮጵያ በጣም የተለየ ፍቅር ያለው ሰው የሚወድ ባለሙያ የሚወድ ባለሙያ የሚያከብር ወረተኛ ያልሆነ በነፈሰበት የማይነፍስ ምንም ነገር የማያነቃነቀው ለስምንት ለዘጠኝ ዓመታት ከሀብታሙ ጋር አንዳንድ መገናኛ ቀን አላቸው። ያቺን ቀን አልገልጣትም፣ ምክንያቱም ጠብቃችሁ ጥቃት እንዳታደርሱ። አንዳንድ ቀን አላቸው እና ያን ቀን የሆነ ችግር ከሌላቸው በስተቀር አይለያዩ። ስለዚህ ያንን ለዚህ እውነተኛ ሰው ያንን እውነተኛ አሁን ማወራለት ሰው ሽልማቱንስ እንዲሰጥ ወደዚህ ጋር ብዛ። አንድ ሁለተኛው በጣም የምናከብረው በጣም የምንወደው እንግዲህ በዚህ በአማራ ትግል ከፍተኛ መስዋዕትነት እየከፈለ ያለ ብዙዎቻችሁ መታቆት ጊዜውንም ገንዘቡንም ሳይሰስት ብዙ እያደረገ ያለ ዶክተር አምሳሉን ወደዚህ ጋር ብዛለው። ሌላው በጣም የምንወደው በጣም የምናከብረው ቅድም ንግግር አድርጓል፣ ጋሻይልም ወደዚህ ትመጣልናል። ሶስታችሁ ወደዚህ ኑ እና የተለያየ ስጦታ ስለሆነ የምሰጡት፣ ኑ እንግዲህ ሌሎቻችን ሞቅ አርገን እንካ ሀብታዊ

አሁን መነሳት ይችላል። አታስ እሺ፣ አሌክስ ያው፣ አሌክስ ነው። ሀምሳ አመት በጣም ደጋግሞ የተናገረው ምን ለማለት እንደፈለጋ አልገባኛ። ሀምሳ አመት እኮ ትናንት ናት። ምን ማለት

በአማራ ክልል ውስጥም ሆነ በኢትዮጵያ ጉዳይ ላይ ሁሌም ከኛ የማይለዩት ዶክተር ገብርዬን ወደ መድረክ ጋብዝና አሳቸው ሽልማት ሰኩልን። ዶክተር ገብርዬ

ሰላም የኢትዮ አዲስ ዴሪ ተከታታዮች ዛሬ እጅግ አንገብጋቢ የሆኑ ሁለት ታላላቅ ዜናዎችን በሰፊ ትንታኔ ይዘንላችሁ ቀርበናል። እነዚህም የቀጠናውን ብቻ ሳይሆን የዓለም አቀፉን ማህበረሰብ ቀል የሳቡ በርካታ ጥያቄዎችን የሚያጭሩና አቅጣጫ ጠቋሚ የሆኑ ክስተቶች ናቸው። የመጀመሪያው ዜና በኢትዮጵያና በኤርትራ መካከል የቀይ ባህርን ጉዳይ ተከትሎ የተፈጠረው ከፍተኛ የቃላት ሽኩቻና የኤርትራው ፕሬዝደንት ኢሳያስ አፈወርቂ ወደ ግብጽ ያደረጉት ወሳኝ ጉብኝት ሲሆን ሁለተኛው ደግሞ በሱዳን ኤልፋሽር ከተማ ውስጥ በሆስፒታል የተፈጸመውን ልብ የሚሰብር ግድያና እየተባባሰ የመጣውን የሰብአዊ ቀውስ አሳዛኝ ገጽታ ነው። እነዚህን ዜናዎች ከመሰረታዊ መረጃዎቻቸው አልፈን ከበስተጀርባቸው ያሉትን የፖለቲካ የኢኮኖሚያዊና የደህንነት ስሌቶች በጥልቀት እንመረምራለን። በመጀመሪያ በኢትዮጵያና በኤርትራ መካከል የከረረውን የቀይ ባህር ውጥረትና የፕሬዝዳንት ኢሳያስን የግብጽ ጉዞ እንመልከት። ጠቅላይ ሚኒስትር አብይ አህመድ በቅርቡ በሕዝብ ተወካዮች ምክር ቤት ቀይ ባህርን በተመለከተ ባደረጉት ንግግር ኢትዮጵያ የባህር በር ጉዳይ የሕልውና ጉዳይ መሆኑን በተለየ አጽንኦት ገልጸዋል። ይህ ንግግር የብዙዎችን ቀልቤ ሳቦ፣ ኢትዮጵያ ከ20 ዓመታት በላይ ያለ ባህር በር በመቆየቷ የምትከፍለውን ከፍተኛ ኢኮኖሚያዊና ከፍተኛ ኢኮኖሚያዊና ስትራቴጂካዊ ዋጋ በመጠቆም ነው። ኢትዮጵያ ከ120 ሚሊዮን ሕዝብ በላይ ያላትና በፍጥነት እያደገች ያለች አገር ሆና ሳለ ከውጭ የሚገቡ የንግድ ምርቶቿ ከ95% በላይ በጅቡቲ ወደብ በኩል እንዲጓዙ መገደዷ ከፍተኛ ወጪን የምታወጣበትና በሌሎች ሀገሮች ስትራቴጂካዊ ውሳኔዎች ላይ ጥገኛ የምትሆንበት ሁኔታ ውስጥ ይጥላታል። ይህ የባህር በር ዕጦት የሎጂስቲክ ወጪን ከፍ በማድረግ የኑሮ ውድነትን በማባባስና ለንግድ ልውውጣ ያልተገባ የደህንነት ተጋላጭነትን በመፍጠር በህዝባዊ ኢኮኖሚ ላይ ከፍተኛ ጫና እያሳደረ ይገኛል። ጠቅላይ ሚኒስትሩ የቀይ ባህርን ዕጣ ፈንታ በተመለከተ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ነው የሚል እምነት እንዳላቸው አስረግጠው በመግለጽ ኢትዮጵያ ቀይ ባህርን ያጣችበት መንገድ ያለ ህዝብ ውሳኔ፣ ያለ ካቢኔና ያለ ፓርላማ ይሁንታ እንደነበር በመጠቆም የውሳኔውን ህጋዊነት በጥርጣሬ ውስጥ ጥለዋል። ይህ የህጋዊነት ጥያቄ የበርካታ ኢትዮጵያውያንን የረዥም ጊዜ ብሶትና የፍትህ ጥያቄ እንደሚያንጸባርቅ ብዙዎች ይናገራሉ። ጠቅላይ ሚኒስትሩ የኢትዮጵያ መንግስት ጉዳዩን በሰላማዊ መንገድና በንግግር ለመፍታት ቅድሚያ ቢሰጥም በፍጹም የውጊያ መሻት የለንም ቢሉም ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም የሚል ጠንካራ ማስጠንቀቂያ አስተላልፈዋል። ይህ መግለጫ በአንድ በኩል የኢትዮጵያን ቁርጠኝነት የሚያሳይ ሲሆን፣ በሌላ በኩል ደግሞ የዲፕሎማሲያዊ ግፊትን በመፍጠር ለዓለም አቀፉ ማህበረሰብ እባካችሁን ሸምግሉን እና መፍትያ አምጡልን የሚል ጥሪ አቅርበዋል። ይሁን እንጂ ዓለም አቀፉ ማህበረሰብ እናሸማግላችኋለን ሰላም ያስፈልጋል፣ እያለ የማዛናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ እንደማሄድ የሚጠቁመው ነገር ኢትዮጵያ ለችግሩ ዘላቂና ተጨባጭ መፍትሄ እንደምትሻና የጊዜያዊ መፍትሄዎች ፍላጎት እንደሌላት የሚያሳይ ነው። ይህ አቋም የመነጨው የኢትዮጵያ የባህር በር ፍላጎት ወሳኝ የስትራቴጂካዊ ደህንነትና የብሔራዊ ክብር ጥያቄ መሆኑን ከግምት ውስጥ በማስገባት ነው። ይህ የኢትዮጵያ ጠንካራ አቋም በኤርትራ በኩል ፈጣንና እጅግ የከረረ ምላሽ አስከትሏል። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤክስ ገጻቸው ላይ የጠቅላይ ሚኒስትሩን ንግግር ቅጀትና የብልጽግና ፓርቲ የአሰብ ቅጀት ከጊዜ ወደ ጊዜ እየተባባሰ ይመስላል በማለት አጣጥለውታል። ሚኒስትሩ አሰብን ከተሳካ በድርድር ካልሆነ ግን በወታደራዊ ወረራ ስለመያዝ ተነስቷል የተባለውን ንግግር በማውገዝ ይህን መሰል አካሄድ የቅኝ ግዛት መታበይ ምክንያታዊ ገጽታ እንዲላበስ ይደረጋል እና ከማጭበርበር ሚዛን ልኬትን በላይ ነው ሲሉ አጣጥለዋል። ኤርትራ በበኩሏ አሰብ የሉዓላዊ ግዛቱ አካል መሆኑን የምትገልጽ ሲሆን የኢትዮጵያን ጥያቄዎችም የሀገሪቱን ነጻነት የሚፈታተኑና የጥንት ዘመን የኢምፔሪያሊስት ምኞቶችን እንደሚያንጸባርቁ ትገልጻለች። የአቶ የማነ የህዝብ ቁጥር ብዛት ላይ ያተኮረውን የኢትዮጵያን ክርክር እንደ የተንሸዋረረ ስሌት መቁጠራቸው ኢትዮጵያ ብዙ ህዝብ ስላላት የሌላ ሀገርን ግዛት መሻት ትክክል እንዳልሆነ የመግለጽ ፍላጎት የመነጨ ነው። በዚህ ሁሉ ዲፕሎማሲያዊ ውጥረት ውስጥ ሌላ ትኩረት የሚስብና የብዙዎችን ቀልብ የሳበ ክስተት ተቀስቷል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ የጠቅላይ ሚኒስትር አብይ ንግግር ከተሰማ ከጥቂት ቀናት በኋላ ወደ ግብጽ ማቅናታቸው ይፋ ሆኗል። ይህ ጉዞ በፕሬዝደንት አብዱልፈታህ አልሲሲ ግብዣ የተደረገ ሲሆን የጋራ ጠቀሜታ ባላቸው የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ያደርጋሉ ተብሏል። ይህ ክስተት በጂኦ ፖለቲካዊ አውድ ውስጥ እጅግ ትልቅ ትርጉም አለው። ግብጽ በታላቁ የኢትዮጵያ ሕዳሴ ግድብ ጉዳይ ከኢትዮጵያ ጋር ላለፉት 15 ዓመታት በውዝግብ ውስጥ በመሆኗና የግድቡን መገንባት ለውሃ ደህንነቷ ስጋት አድርጋ ስለምትቆጥረው ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ የኤርትራን አቋም መደገፍ የጋራ ስትራቴጂካዊ ጥቅም ሊኖረው ይችላል። ከዚህም በተጨማሪ ኤርትራ ግብጽና ሶማሊያ ከዚህ ቀደም የሶስትዮሽ የትብብር ግንኙነት መመሰረታቸው ይታወሳል። የፕሬዝዳንት ኢሳያስ ወቅታዊ የግብጽ ጉብኝት በኢትዮጵያ ላይ ዲፕሎማሲያዊ ጫና ለመፍጠርና የክልሉን የኃይል ሚዛን ለመቀየር ያለመ ስትራቴጂካዊ ጥምረት አካል ተደርጎ ይተነተናል። ይህ ሁኔታ ከፕሪቶሪያ የሰላም ስምምነት በኋላ በኢትዮጵያና በኤርትራ መካከል የሻከረውን ግንኙነት ይበልጥ የሚያወሳስበው ሲሆን በቀይ ባህር አካባቢ ያለውን የጂኦ ፖለቲካዊ ውጥረት እንዲጨምር ያደርጋል። የኢትዮጵያ የቀይ ባህር ጥያቄና በዙሪያ የተፈጠሩት የዲፕሎማሲያዊ ሽኩቻዎች በቅርቡ የክልሉን የፖለቲካና የደህንነት ምህዳር በከፍተኛ ሁኔታ የሚቀርጹ ወሳኝ ክስተቶች መሆናቸውን ያሳያሉ። አሁን ደግሞ ወደ ሱዳን በተለይም ወደ ኤልፋሸር ከተማ የተፈጸመው ዘግናኝና ልብ የሚሰብር ድርጊት እንለፍ። የዓለም ጤና ድርጅት በሱዳን ኤልፋሸር ከተማ በሚገኝ ሆስፒታል ውስጥ 460 ንጹሃን ሰዎች በፈጥኖ ደራሽ ኃይል ወይም RSF መገደላቸውን ማስታወቁ የዓለምን ማህበረሰብ ያሳዘነ ዜና ሆኗል። ሆስፒታል የሕይወት መጠበቂያና መዳረሻ መሆን ሲገባው በፈጥኖ ደራሽ ኃይሎች ጥቃት የብዙ ንጹሃን የመጨረሻ መድረሻና የሰዎች ቄራ ሆኗል። ይህ ዘግናይ ጥቃት የተፈጸመው የሱዳን ጦር ጠንካራ ይዞታ የነበረችው ኤልፋሸር ከተማ በፈጥኖ ድራሽ ኃይሉ ቁጥጥር ስር ከገባች ከጥቂት ቀናት በኋላ ነው። ሱዳን ዶክተርስ ኔትወርክ የተባለው የሕክምና ባለሙያዎች ማህበርም በሳውዲ ሆስፒታል ውስጥ ታካሚዎችን፣ አስታማሚዎችን እና ሌሎችንም ጨምሮ ያገኛቸውን ሰዎች በሙሉ ያለ ርኅራሄ ገለዋል ሲል የጥቃቱን መጠን አረጋግጧል። ይህ ጥቃት የጄኔቫ ስምምነቶችንና ዓለም አቀፍ የሰብአዊ ህግጋትን የጣሰ ከባድ የጦር ወንጀል ነው። ከዚህም በተጨማሪ አራት ዶክተሮች አንድ ፋርማሲስትና አንድ ነርስ ጨምሮ የሕክምና ባለሙያዎች ታግተው መወሰዳቸውና ታግተው መወሰዳቸውና ለነጻነታቸው 250,000 ዶላር የሚጠጋ ገንዘብ መጠየቁ በጦርነት ውስጥ የጤና ተቋማትና ሰራተኞች ምን ያህል ተጋላጭ እንደሆኑና የወንጀሉን ክብደት ያሳያል። የህክምና ባለሙያዎችን ማፈንና ገንዘብ መጠየቅ የሰብአዊነትና የስነ ምግባር እሴቶችን የሚጥስ እጅግ አሳፋሪ ድርጊት ነው። ኤልፋሸር ከተማ በተዋጊዎች እጅ ከመግባቷ በፊት የ18 ወራት ከበባ ውስጥ የነበረች ሲሆን ከባድ ድብደባና ረሀብ ተፈጽሞባት ነበር። ይህ ረጅም ጊዜ የፈጀ ከበባ የከተማዋን ነዋሪዎች ሙሉ በሙሉ አቅመቢስና ተጋላጭ አድርጓቸው ነበር። ይህ ሁኔታ የጦርነቱ ጭካኔ ከማጥቃት ባለፈ የዕለት ተዕለት ህይወትን በመናድ በሚሊዮኖች የሚቆጠሩ ዜጎችን የረዥም ጊዜ ስቃይ ውስጥ የሚጥል መሆኑ የሚያሳይ ነው። በኤፕሪል 2016 የሱዳን ጦርነት ከተጀመረ ወዲህ የፈጥኖ ደራሽ ኃይሉና አጋሮቹ የሆኑት የዳርፉር አረብ ሚሊሻዎች በተደጋጋሚ አረብ ያልሆኑ ብሔሮችን ኢላማ እያደረጉ ጥቃት ይፈጽማሉ የሚሉ ውንጀላዎች ሲቀርብባቸው ቆይተዋል። ይህ አዲስ የሆስፒታል ጥቃትም የቀደመውን የዳርፉር የዘር ማጥፋት ታሪክ የሚያስታውስና የሰብአዊነት ጥሰት መጠን ምን ያህል ከፍ እንዳለ የሚያሳይ ነው። የፈጥኖ ደራሽ አይሉ ከመጀመሪያው ጀምሮ ከጃንጃዊድ ሚሊሻዎች ጋር የነበረው ትስስር የሚመሰል ዘር ተኮር ጥቃቶች የመፈጸም ታሪክ እንዳለው ያስታውሰናል። የተባበሩት መንግስታት ድርጅት ማህበረሰብ አንቂዎችና የተራድኦ ድርጅቶች ከ250 ሺህ በላይ የሚሆኑ የከተማዋ ነዋሪዎች፣ አብዛኛዎቹ አረብ ካልሆኑ ማህበረሰቦች የተገኙ በመሆናቸው ከከተማ መውጫ ስላጡ ከፍተኛ ስጋታቸውን ገልጸዋል። የግንኙነት መስመሮች ሙሉ በሙሉ በመቋረጣቸው የተፈጠረውን ነገር ማረጋገጥ አዳጋች ቢሆንም ቢቢሲ የመረመራቸው የማህበራዊ ሚዲያ ቪዲዮዎች የፈጥኖ ደራሽ ኃይሉ ያልታጠቁ ሰዎችን ሲገድል እንደነበር አሳይተዋል። ከኤልፋሸር ወጥተው ወደ ታዊላ ከተማ ለመድረስ የቻሉ የመከራ ምስክሮችም ያጋጠማቸውን ከፍተኛ ጥቃት፣ ድብደባ፣ ስድብ፣ ገንዘብ መጠየቅ፣ እስራትና የረሃብና የውሃ ጥም ስቃይ በዝርዝር ገልጸዋል። ከነዚህም መካከል እየደበደባቸውና እየሰደባቸው ቪዲዮ ሲቀርጹ እንደነበር መናገራቸው የጥቃቱን የስነልቦናዊ ገጽታ ያሳያል። ጥቃቱ ከተፈጸመ በኋላ የከተማዋን አስፈሪ ዝምታ መግለጻቸውም የተከሰተውን ድንጋጤና እና ፍርሃት ፍንትው አድርጎ ያሳያል። ይህ ሁሉ የሚያሳየው በሱዳን እየተካሄደ ያለው ጦርነት እጅግ አሳሳቢ ደረጃ ላይ የደረሰና የሰብአዊ ቀውስን ወደ ከፋ ማዕበል የከተተ መሆኑን ነው። ዓለም አቀፉ ማህበረሰብ ለዚህ ቀውስ የሚሰጠው ትኩረት አናሳ መሆኑን ሌላኛው አሳዛኝ ገጽታ ነው። በአጠቃላይ እነዚህ ሁለቱ ዜናዎች የክልሉን አሳሳቢ የፖለቲካ የኢኮኖሚና የደህንነት ሁኔታ የሚያንጸባርቁ ናቸው። በኢትዮጵያና በኤርትራ መካከል ያለው የቃላት ውጊያና የዲፕሎማሲያዊ እንቅስቃሴዎች በቀጠናው ላይ የረዥም ጊዜ ተጽዕኖ ሊኖራቸው የሚችል የኃይል ሚዛን ለውጥ አመላካች ሲሆኑ፣ በሱዳን ደግሞ በኤልፋሻር የተፈጸመው ዘግናኝ ጥቃት የሰብአዊ መብት ጥሰቶች እና የጦር ወንጀሎች ምን ያህል በግልጽ እየተፈጸሙ እንዳሉ የሚያሳይ ነው። እነዚህ ሁሉ ክስተቶች በክልላችን ውስጥ ሰላም ፍትሕና የሰብአዊነት እሴቶች ምን ያህል ተፈታኝ እንደሆኑ ያሳያሉ። ዓለም አቀፉ ማህበረሰብ ለዚህ ሁሉ ትኩረት ሰጥቶ ዘላቂ መፍትሄ እንዲፈልግ መወትወት ይገባል። የዛሬዎችን ሰፊ ትንታኔዎች እዚህ ላይ እናጠቃልላለን። እስከሚቀጥለው ዜናችን ድረስ መልካም ጊዜ።